ሀገር የምትበለጽገው በእድልና በችሮታ ሳይሆን በጥረትና በታታሪ ትውልዶች ነው ሲሉ ርዕሰ መስተዳደር አረጋ ከበደ ተናገሩ። በክልሉ ያለውን የመስራት ፍላጎትና እድሎች በመጠቀም ለአምራች ኢንዱስትሪው ድጋፍ ማድረግ እንደሚገባም ርዕሰ መስተዳድሩ ተናግረዋል። ለአደራው ምንየለት ዘገባ ኢብራሂም መሐመድ የበቆሎ ምርትን በግብዓትነት በመጠቀም የበለጸገ የምግብ ስርዓት እንዲኖር የሚያስችል ፋብሪካ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ተመርቋል። በፋብሪካው ስራ ማስጀመሪያ መርሃ ግብር ላይ ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አረጋ ከበደ ፋብሪካው የሀገር ውስጥ ሰብሎችን በመጠቀም የተመጣጠነ የምግብ ስርዓትን ለማሻሻል ያግዛል ብለዋል። የሀያ አምስት ዓመት አሻጋሪ ሁነተ ካርታና ቅድ ስናቅድ አንዱ የበለጸገ ምግብ ከግብርናው የምናገኘው ብለን ያቀድነው የበለጸገ ምግብ አቅርቦት ነው ብለን ነድፈን ነበር። ይህን ስናስብ እንደ ምሳሌ የወሰድነው ሩዋንዳ ነው። ሩዋንዳ በአፍሪካ ውስጥ ጥቂት ከሚባሉ የበለጸገ ምግብ አቅራቢ አገራት ውስጥ አንዷ ነች። አጋጣሚ የሆነው በጥናታችን በቆሎንም ሰዋያቢኒንም ከእኛ ሀገር ነው የምትወስደው አበልጽጋ ለአፍሪካ ታቀርባለች፣ እኛን ለሚደግፉንም ዓለም አቀፍ ድርጅቶች ታቀርባለች። ስለዚህ በዛሬ ሁለት ያየነው ፋብሪካ ይህንኑ ምርት የሚያመርት በመሆኑ እንዲህ አይነት በአገር አቀፍ ደረጃ በዓለም አቀፍ ደረጃ በአፍሪካ ደረጃ ተወዳዳሪነታችንን ከፍ የሚያደርጉ ፋብሪካዎች መገንባት ማለት እዚሁ እንዳለ የአገራችንን ሉዓላዊነት ማረጋገጥም ጭምር እንደሆነ የሚያስታውሰን ይሆናል ማለት ነው። ይሄ በክልላችን እንደዚህ አይነት ፋብሪካዎች ከፍተኛ የሆነ የስራ እድል የሚፈጥሩ በመሆናቸው ምክንያት በአንድ በኩል በክልላችን ውስጥ ከፍተኛ የሆነ መረጋጋትን የሚፈጥሩ፣ በሌላ መንገድ ደግሞ ፍትሐዊ ሀብት ተጠቃሚነትን የሚያረጋግጡ መሆናቸውም ሌላው የጥቅማቸው ሌላ ገጽታ ነው። የሀገር ውስጥ ግብዓቶችን በመጠቀም ተኪ ምርትን በማምረት የውጭ ምንዛሬን ያስገኛል ያሉት ደግሞ የብራውን ፉድስ ፋብሪካ ባለቤትና ዋና ስራ አስፈጻሚ አቶ ብሩክ ወርቆ ናቸው። ከበቆሎን ቤዝ አድርጎ ከበቆሎ በኋላ አኩሪ አተር ሶያቢን፣ እና ሰስሚን ደባልቆ ሲኤስቢ ፕላስ ፕላስ የሚባል ሀይሊ ኒውትሪሽስ የሆነ ፕሮግራም ነው ዲቨሎፕ እያደረግን ያለ ነው። ከዛ ከ30 እስከ 35 ሚሊዮን ዳለርስ የሚሆን ፎሬን ካረንሲ ጀኔሬት የማድረግም አቅም ይኖረናል ብለን እናስባለን። ኢምፖርት ማድረግ የሰለቸን ኩባንያ ነን አሁን የምንሰራውም ስራ 99.9% ኦልሞስት 100% ማለት የአገር ውስጥ ምርቶችን በመጠቀም ይሆናል። ሀገር የምትበለጽገው በእድልና በችሮታ ሳይሆን በጥረትና በታታሪ ትውልዶች አቅም ነው ያሉት ርእሰ መሥተዳድር አረጋ ከበደ የብራውንስ ፉድ ፋብሪካ የመስራትና የመቻል እንዲሁም ዓለም አቀፍ ተወዳዳሪ የሚያደርግ ነው ብለዋል። ሀገር የምትበለጽገው በስጦታ ብቻ አይደለም። ሀገር ልትበለጽግ የምትችለው በታታሪነትና በጥረት በግረት መሆኑን ከልብ ማመናል። ለእድል ሁሉን ነገር መተው የለብንም። እድልን መጠቀም በእጅጉ ያስፈልገናል። ባለሀብቱን በደንብ አገናኝተን እንደ አመራር በከፍተኛ ደረጃ መስራት ይጠበቅብናል። ስለሆነም ከላይ እስከታች የምንገኝ አመራሮች የሀገራችንን እድገት፣ የህዝባችንን ተጠቃሚነት፣ የስራ አጥ ዜጎቻችንን የስራ እድል ለመፍጠር እንደዚሁም ደግሞ በኢኮኖሚ ውስጥ ያሉ በሴንሰስ ተጠቅመን በአጠቃላይ ኢኮኖሚውን ለማሳደግ ሰፊ ስራ መስራት ይኖርብናል። ፋብሪካው በ አምስት ነጥብ ስድስት ቢሊየን ብር ካፒታል የተገነባና በአመት አንድ ነጥብ ሁለት ሚሊየን ኩንታል በግብአትነት ይጠቀማል።